ተነስትልኝ ሰላም ሰላም ብያችኋለሁ። እንዴት ናችሁ? ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ደስ የሚል በተለይ ለእርሻ ስራ ወይም ለግብርና እርባታ ጋር በተያያዘ የመኖ ሳር አተካከል እና ማሳደግ እንዴት እንደሆነ አኮታኮቱን ጭምር በሀገራችን ላይ በጣም ትልቅ ለከብት እርባታ ወይ ለከብት አርቢዎች በጣም ትልቅ ፈተና የሆነው የመኖ ነው። የከብቶች ምግብ መኖ በጣም አስቸጋሪ፣ ሰዎች ሊሄዱ የሚገባቸውን ያክል እንዳይሄዱ ያደረገ በከተማ ሁኔ በገጠር በነገራችን ላይ አሁን ገጠር ከከተማ ቢሷል ማለት ይቻላል። ከተማ እንደውም ይገዛል። ገጠር ምንም የለም፣ ሳርም የለም። ያለችውን መሬት ሰው ለእርሻ እያደረገ የሳር መሬት በአጠቃላይ እየጠፋ ነው። ከዛም የተነሳ ለእርባታ ብዙ ሰዎች ፍላጎት ያላቸው የጀመሩትም ሰዎች ያላነሰ እርቀት ሄደው በጣም ብዙ ነገር ማድረግ ከቻሉ በኋላ በመኖ እጥረት ጥሩ ውጤት ሊያገኙ አይችሉም። አብዛኞቹ እንዳውም ከዛ ችግር አንጻር ምክንያት በማድረግ እርባታቸውን እየተዉ ያሉበት ሁኔታ ነው የሚስተዋለው ብዙ ቦታ። ከዛም የተነሳ የመኖ ሳር በጣም ወሳኝና አስፈላጊ ነው። የመኖ ሳር ሲባል ይሄ የተለመደው ሳር አይደለም፣ አዲስ ሳር ነው። በእንግሊዘኛ ኔፒያ ግራስ ነው የሚባለው። በተለያየ ብዙ ሀገር እርባታ በሚሰሩ ሀገሮች፣ ለምሳሌ በኬንያ በብዛት ነው የሚያመርቱት። በተለያየ ሀገር፣ ውጭ ሀገር ድረስ አሁን ታጭዶ ቶሎ ነው፣ በ15 ቀን በአንድ ወር ውስጥ እንደገና ለማጭድ ይደርሳል። እና በጣም ወሳኝና ለከብት እርባታ ፕላንም ላላቸው ለሚሰሩም ሰዎች ለመስራት ወደፊት ፊትም ላቀዱ ሰዎች የሚሆን በጣም ምቾት ያለውና እሱን ነገር ያስተካከለ ሰው እርባታ ሲሰራ በጣም ብዙ ማይቸገርበት በጣም አጥጋቢ እና ወሳኝ ደግሞ በፕሮቲን የበለፀገ በጣም ለከብቶች ለወተት ምርትም በጣም ወሳኝ ለጤንነታቸው ጭምር ነው። ዝም ብሎ ለመብላት ብቻ ሳይሆን ለጤንነታቸው ጭምር በፕሮቲን በምርምር የተሰረ በግብርና ምርምር ተመርምሮ የቀረበ ነው እና እሱን ተክለን እየ ለቤታችን ለራሳችንም ሆነ እንደገና ለሌላም ሰው በሽያጭ ራሱ በጣም ውድ ነው። በጣም ውድ ነው። በጣም ተፈላጊና ለምሳሌ ሌላ ቀለብ ወይ መኖ ፍሩሽካ ምናምን ገዝቶ የሚያበሉ ሰዎች ከከተማ እና እሱን ሳር እያጨዱ የሚያበሉ ሰዎች በውጤት ደረጃ በወተት ምርት በጣም ከፍተኛ ለውጥ የሚያመጣ የሚታይ ለውጥ የሚያመጣ ሳር ነው። የመኖ ሳር ይባላል። ያው መግቢያ ላይ እንዳያችሁት በጣም በጣም ተወዳጅ ለከብት እርባታ የጀርባ አጥንት ነው ማለት ይቻላል። እሱ ክልል ከብት እርባታ የሚያረቡ ሰዎች ከግማሽ በላይ ወጪያቸው ለመኖ ነው ይሆናል። እና ይህ ቅድመ ዝግጅት ነው። ቅድመ ዝግጅት ለሚያደርጉ ሰዎች እሱም ቢሰሩና ቦታ ካላቸው በተለይ ገጠር አካባቢ እንደዚህ ከተከሉ በኋላ በአመት አሁን ይሄን የሚታዩት ይህ አሁን ባዶ የሚመስለው የሚኮተኮተው ቦታ ገና እየቆጠቆጤ ነው ያለው ተተክለው ማለት ነው። ከአመት በኋላ ሲታዩት መጀመሪያ መግቢያ ላይ እንዳያችሁት እንደዚህ በቃ ሽፍ ብሎ ውስጡን ሸፍኖ ነው የሚገኘው እና በጣም አሪፍ ስራ ነው። ቪዲዮን ከወደዳችሁት፣ ላይክ ሼር አድርጉ፣ ሳብስክራይብ አድርጉ፣ አበረታቱኝ። ወደፊት እንደዚህና የመሳሰለ የከብት እርባታ ጋር የተያያዘ ብዙ ቪዲዮ ሰራላችኋለሁ። በጣም አመሰግናለሁ። ይኸው አካባቢው ይሄ ደቡብ ነው። የተለያየ ግሪን ነገሮች አሉ። ኢንሴት የመሳሰለ ሌላም ሌላ ሳር አለ፣ ግን እንደዚህ ሳር ለከብት እርባታ የሚሆን ምቹ ሳር የለም። ከብቶቹን በጣም ለሰውነታቸው ለጤናቸው በጣም ጠቃሚ ነው። ወተት መስጠት ብቻ አይደለም፣ ትክክለኛ አቋምና ሰውነት እንዲኖራቸው ያደርጋል። ሰፈር ላይ አለ፣ የመንግስት እርባታም አለ፣ ብዙ አለ፣ ግን ይሄን ነው ተጠቅሞ ይሄን ሳር ነው ተጠቅሞ እርባታ የሚያካሂዱት እና በተለይ ለበጋ ጊዜ በጋ ጊዜ አሁን በረከት ቡና ነው፣ ሌላ እርጥብ ሳር ያልቃል። በዛን ሰዓት ጊዜ አረ ቤታችሁ ከብት እርባታ አርቢዎች ከፍተኛ የወተት ምርት መቀነስ ያጋጥማቸዋል። ግን ይሄ ሳር ያላቸው ሰዎች ይሄን ከክረምቱ የማይቀንስ ክረምትና በጋ የወተት አሰጣጣቸው ይለያል። የምታውቁት ወይም ካላወቃችሁ ክረምት ላይ እርጥብ ሳር ያበላሉ። ከዛ ሳር ላይ በቂ ወተት ለሰውነታቸው ያገኛሉ። በነገራችን ላይ ከብቶች የሚሰጡት ወተት ሰማኒያ ፐርሰንት ከሚጠጡት ውሃ ነው። አንዳንድ ሰው ውሃ አያጠጣም ከብቶቹን፣ ግን ወተት ይፈልጋል። ከከብቶቹ ውሃው ነው ወደ ወተት ተቀይሮ ከሰውነታቸው የሚሰጠው ወተት ተብሎ የሚታለበው። እና እርጥብ ሳር ሲበሉ ደግሞ የበለጠ ውሃም ያገኛሉ ለሰውነታቸው ወተት ብዙ ወተት የመስጠት እድል ሰፊ ነው። ከዚህም የተነሳ በጋ አካባቢ ይህን ሳር የሚያበሉ ሰዎች ልክ እንደ ክረምቱ ጥሩ ምርት እያገኙ ጥሩ ወተት እያላቡ ይከርማሉ። እና ለዚህ ለዚህ በጣም ወሳኝና ጠቃሚ ነው። ወተት ገዝቶ ዝም ብሎ ላም ገዝቶ ወተት ፈልጎ ማርባት እርባታ መጀመር ሳይሆን እንደዚህ አይነት ቅድመ ዝግጅት ማድረግ ነው። ቪዲዮ ከተመቻችሁ ላይክ አድርጉ፣ ኮሜንትም ጻፉ። ምክር ሀሳብ ካላችሁም ለግሱ። አለ እንዴ! አመሰግናችኋለሁ። ትግራይንም አው ድምጽ ማጥፋት ይችላል። እኔ እኮ ዝም ያልኩት ለዛ ብዬ ወይ እንዳይገባበት ብዬ እኮ ነው። ቸኔ ይወዳል ለዚህ ቪዲዮ መልቀቅ ነው። ዝም ብሎ ሚዲያውን አለ ከአንድ ስድስት ወር በኋላ ያው እንግዲህ ተቀባይነት ካገኘ ነው። ሞልቶታል ሞልቶታል ነው።